አንዳንድ ሰዎች የሰውን ሕይወት እንደዚህ ነው ወደ ጥፋት የምትከቱት ማለት ነው። ሩታ በአብዛኛው እርጉዝ አይደለሽም፣ እርጉዝ አይደለሽም፣ ጨርቅ አርጋ ነው ባሉን ከታ ነው ይሄ የዘመኑን ስፖንጅ ተጠቅማ ነው እያሉ ማለት ነው። ይኸው ለዚያ በቋት ማለት ነው። ሰላም የተወደዳችሁ ቻናል የቤተሰቦች ሰላማችሁ፣ ብዙ ትርፍ ይበልኝ። በዛኛው ቤት ደግሞ ተብረከረኩ እያለ እየመጣ ነው። ጋሽ አብረክርኬ ማለት ነው። በሄደበት ያው ከሴቶች ጋራ አሸሽ ገዳሚ ለመደው አባት ተብየው ተብረከረኩ ብሎ ከኤርሜላ ጋር እዛ የሌላ ቪዲዮ ለቋል ማለት ነው። ረበስ መፍ ረበስ መፍ ምንጉድ ውስጥ ነው የገባ ነው። እኔ ምንጉድ ውስጥ ነው የገባሁት እያልኩ ራሴ መውቀስ ከጀመርኩ ጊዜያት አስቆጥሬያለሁ። ለምን ቢያንስ ኢትዮጵያ ነው ያለሁት፣ ቢያንስ የሆነ ስቴፕ በራሴ መልኩ መስራት ይችል ነበረ። ግን ለአመታት ያክል በእነዚህ ልጆች ነው ቪዲዮ ሰራ የቆየሁት። እና አሁን እየተሰማኝ ነው፣ ቤተሰብ ስለ እውነት እየተሰማኝ ነው፣ አይምሮዬ፣ እየተሰማኝ ነው ያለው ለምን ከማንም በላይ መስራት የሚችል አቅም እያለኝ ነው በነዚህ ልጆች ታስሬ ያለሁት ብዬ ራሴን እየወቀስኩ ነው የምገኘው። በዚህ ላይ ግን ሩታ ሩታ፣ እውነት እህቴ ዛሬ አጥፍተሻል። መቼስ ሁሌ ትክክል ነው ማለት ሰውን አንችልም። ሰው ልጅ ሆኖ ማይሳሳት የለም። ግን ዛሬ አጥፍተሻል። ለምን ሆድሽን ወይም ደግሞ እርግዝናሽ ትክክል መሆኑን ለማሳየት ማንም ሰው እስኪያምንሽ ጥግ ድረስ መሰባበር የለብሽም በአናታቸው ይከታከሉ ከፈለጉ ማለት ነው። ለምን መሰለሽ በባህላችን ሴት ልጅ እርጉዞና የልዘዛውን ደርሰሻል እና ሆድሽን እያሳየሽ ፎቶ ተነስተሽ መልቀቅሽ ኃጢአት ነው። በመንፈሳዊ ደረጃም አይመከርም፣ ነውርም ነው እና ሩታን ያሳሳታችሁ ወገዶ ወገኖች ፈጣሪ የሥራችሁን ይስጣችሁ፣ ሌላ አልልም። ለሩታ መሳሳት ምክንያቶች ሩታን ውሸታም ነች ያላችኋት ሰዎች አንደኛ ተጠያቂ ናችሁ። በሁለተኛ ደረጃ ደግሞ አጠገቡ ያላችሁ ጓደኞቿ ሩታ አጠገብ ያላችሁ ጓደኞች፣ በእርግጠኝነት ብቻዋን አይደለም። ይህንን ነገር ወደ ህዝብ ያወጣችሁ የመከራት አጠገቧ ሀያ አላሰዋለ ሩትዬ፣ ባይሆን ደስ ይለኝ ነበር ስለ እውነት የመጀመሪያ ስተትሽ ነው፣ ግን ከባድ ስተት ነው ለኔ እና ባይሆን እንደዚህ ሆንሽ ባትመጪ እንዴት መልካም ነበር መሰለሽ። ማለት ምንም አይጠበቅብሽም። አንቺ ለማይገባቸው ሰዎች ማስረዳት ምንም አይጠበቅብሽም። እነሱ አብርሃም እዛ እየወሰለተ እያበረታቱት አይደለ እንዴ? አንቺ እውነተኛውን ልጅሽን በሆድሽ ተሸከመሽ የለ እንዴ? ስለዚህ ባያምኑ፣ ለምን የፈለገ አስር ዓመት አይቀርም። ለምን ለማ ብለሽ ሩታ፣ ለራስሽ ብለሽ የምትኖሪ ሴት ነሽ። ራስሽ አቅም ያለሽ ኮንፊደንስ ያለሽ ሴት ነሽ። ባያምኑ፣ ለምን ሺህ ዓመት አይኖሩም? ሳያምኑ፣ ለምን ተፈጥሮ አይሞቱም እንዴ ለማብለሽ ነው ለማበለሽ ነው ክብርሽን ዝቅ የምታረጊው አሁን በዚህ ውስጥ ምን አለ መሰለሽ ሩት ያልገባሽ ነገር አለ አንደኛ አንዳንድ ወገኖች አንዳንድ ወገኖች ሃይማኖቱን ተገናርገው እንዲህ ላረከኝ ጌታ ተመስገን ሌላው ግን ማለት ነው በእምነቱ ይፈቀዳል እያሉ ነው ገባቹ አይደለ ስለዚህ ጭራሽ በማንኛውም እምነት አይፈቀድም እውነት እንነጋገርና በማንም እምነት እርጉዝ ሴት እርቃኗን እንደዚህ ፎቶ ተነስታ አትለጥፍ የሚል የለም እና ያን ሄዳችሁ በማማት መጋባታችሁ ትልቅ ክስተት ከባድ ወንጀል ከባድ ጊዜ ብለን እንዳላለፍ ነው። አሁን ላይ ደግሞ ድጋሜ በእንዲህ ልክ ሩታ ፎቶ ተነስተሽ መልቀቅሽ በእውነት ማለት ነው ትክክል አይደለሽም፣ ትክክል አይደለሽም። ዛሬ አጥፍተሻል በከባዱ ማለት ነው። እና የመከራችኋትም ሰዎች በጣም አጥፍታችኋል። እንዲሁም ደግሞ ኮሜንት እያረጋችሁ አላረገሽም እያላችኋት ያላችሁ ወገኖች ወዴት እንደወሰዳችኋት ይኸው፣ ልክ አሁን አብርሃምን እየነዳችሁት ወዳለ ወደ ገደል ማለት ነው። አንዲት ልጅ አብርሃም ገደል ጫፍ ቆሞ አንዲት ሴት መታ ገፍትራ አስተረውሮ አይቻለሁ አለች። ይቹት ሄርሜላ መጣች። ስለዚህ የአብርሃም ሕይወት ያበቃለት ነው። አንደኛው ጨለማ ውስጥ የገባ ልጅ ነው። ግን እሱንም ስታበረታቱት ነው ከሄርሜላ ጋር ይኸው ራቆት እየሆኑ ምናምን ቪዲዮ እየለቀቁልን ያለ ነው። ስለዚህ አሁንም ሩታን አስጨንቃችኋት ነው እንጂ እቺ ልጅ ያለ ምንም ምክንያት እንዲህ አይነት ቪዲዮ ወይም ፎቶ አትፖስትም። ለማንኛውም ግን አንዳንድ ጊዜ ለሰዎች ስንል መክፈል ያለብን ልክ አለ እና መክፈል ካለብን በላይ መስዋዕትነትም እንደዚህ ሆነ መክፈል የለብንም እና ሩታዬ፣ ይሄ ትልቅ ስህተት ነው። ፈጣሪ ስራችሁን ይስጣችሁ በእውነት